ከዛ በላይ ፋይል አለ። አብርሃምን ከሚስቱ ጋር እስከ ወዲያኛው ሊያገኝ የሚችል ዩቲዩበሮች አላችሁ፣ ጥቃቀን ዩቲዩበሮች አንተም ታስጠላ ልህል ተባልክ። እንኳን እኛ የምናስጠላ እኛ ነን እኮ እዚህ ደረጃ ያደረስናችሁ ማለት ነው ሰብስክራይብ እያደረግን እናንተ ጥጋበኞች። አሁን ዛሬ የተነስታችሁ ዩቱበሮች አላችሁ ጥቃቅን ዩቱበሮች ጥቃቅን እናንተም እኮ ጥቃቅን ናችሁ። አስራ ሰባት ሺህ ሰብስክራይብ ይዛችሁ ደግሞ በእኛ ላይ አፋችሁ ልከፍቱ አወቃችሁን አላወቃችሁን ቁጭ ብላችሁ እንደ ጉሊት ማለት ነው እንደምትከታተሉን እኮ እናውቃለን። እናንተ ውዳቂ ማለት ነው። የምሬ ነው የምላችሁ። ከመሳደብ ወደኋላ አይደለም እና አብርሽን ከሚስቱ ወደ ወደ ወዳኛው ድረስ የሚያፋታው ፋይል አለ። አውጡት አውጡት። የድሮ ፎቶ እና የድሮ ቪዲዮ ነው የምታወጡት። ከዛ ውጭ የምታወጡት ታሪክ የለም ተብላችኋል። ስለዚህ የድሮ ደግሞ ብታወጡት እኛ ምንም እንትን አይለንም። ሌላ ደግሞ ልጅቷ ከተበደለች እኮ ከጎኑ አንቆምም ያለ እኮ የለም እና ዞረው ዞረው ጥቃቅኒቱ ቱበሮች አፈር ብሉና ማለት ነው። እኛ መሰልን። አስራ ሰባት ደግሞ አስራ ሰባት ሺ ሰብስክራይብ ይዛችሁ እኛን ልትሳደቡ፣ እውነታችሁን ነው እናንተ፣ ስጠቃቅን አይደላችሁ ትልቅ ደረጃ ደርሳችሁ ነው እናንተ። አብርሽ አይደል እንደ ደገፍ አድርጓችሁ እየኖራችሁ የነበረ ርከርዳችሁ ይሄዳችሁ እኮ ወጥተዋል። ከዚህ በላይ መዋረድ አለ እንዴ? እኛ በራሳችን ችለን እኮ ነው የምንኖረው እ እናንተ ደግሞ ማለት ነው ሀገር ተሰብስቦ እያችሁና፣ ተመልካቾች ሁላችሁም፣ ሁላችሁም ሰብስክራይብ አድርጉን። እኛን እንዴ ጥቃቅን ዩቱበሮች እኛ አሳድገን፣ እኛ ጥቃቅን ዩቱበሮች እንባል እንዴ? ላ ሰብስክራይብ አድርጉን። እውነቴ ነው የምላችሁ ሰላም ሰላም ውድ ቤተሰቦች እንዴት ዋላችሁ ልዩ በያላችሁ በሰላም እና ደስ ታምኛ ደስ ታምኛላችኋለሁ ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ እንግዲህ ዛሬ ኤፍሬም መጥተዋል ኤፍሬም የተናገረውን ንግግር ደስ ብሎኛል እንደ እህቱ አድርጎ መምከሩ በመቀጠል ደግሞ አብረሽም እንግዲህ ሄደዋል ብሏል ርዕሱ አብረሽ ወደ ቡታጀራ ሄዷል ብሎ እንግዲህ ጠቀስ አድርጓል ማለት ነው ኤፍሬም ሌላ ደግሞ እንደ አባወራ ኮስተር በል ወይም ደግሞ ቆፍጥን እንበልባት ያልከውናል። ለኤፍሬም እዚህ ጋር ደግሞ እንትን አይልም ማለት አያግባባም። ለምን እሷ ሁለት ነፍስ ናት ወይም ደግሞ ነፍሰ ጡር ናት። ስለዚህ ያነጫንጫታል። እና አሁን ላይ በእሷ ላይ ኮስተርም ይሁን ቆፍጠን ማለት አግባብ ነው ብዬ አላስብም። ነገር ግን እሷን መቆጣት ወይም ደግሞ መናገር ትችላለህ ማለት ነው። ሰምታችኋላ። አዎ። እና ተነጋግራችሁ ደግሞ ችግራችሁ እንደምትፈቱ ተስፋ አደርጋለሁ። አብርሽም ደግሞ ነገራቶች አስተካክለህ እንደምትመለስ በቶሎ ተስፋ አደርጋለሁ። እንግዲህ ከነጻነት እኔ አላቅም፣ ብቻ አላቅም መገናኘቱም የሆነ ነገር እያሉ ነበረ ማለት ነው እና አሁን እኔ ማለት ነው እናንተ ሰላም ሆኖልን ሁኑልን፣ ችግር የለውም። እነዚዎች አላላችሁም? እነዚዎች ፈርዘው ቁጭ ብለው አንድ እንትን ቦታ ላይ የሰው ቤት በረንዳ ላይ ነው ቁጭ ያላችሁ፣ ለዛውም ቤታችሁ እራሱ ቆማችሁ የማትቀርጹ ወይ ግቢያችሁ ሆናችሁ የማትቀርጹ ብር፣ ከዚህ የበለጠ ፋይል አለ እናወጣበታለን። እሱ ከወጣ እንግዲህ ከሚስቱም እስከ ወዳኛው ድረስ ይለያያል። ሌላ ደግሞ ሰው ራሱ ተመልሶ ራሱ ማየት አይችልም አለ። ሰው ቢወጣበት ቢወጣበት፣ ምን ይወጣበታል? ለምሳሌ ከሚስቱ የሚያለያየው ሲቀጥል፣ ደግሞ ከህዝብም የሚያራርቀው የሰው ልጅ ምን ያደርጋል? ለምሳሌ ምን ሰው ገደለ ልትሉ፣ ምን ልትሉ፣ የድሮ ፎቶ ነው ወይም የድሮ ቪዲዮ ነው የምታመጡት። ከዚህ ውጭ ምን የምታመጡት ነገር የለም። ልጅቷ ከተበደለ አብርሽ፣ ይኸው ይገናኛሉ ብዬ ተስፋ አደርጋለሁ። ሲጀመር ማለት ነው የዛሬ ንግግሩ እንደዛ አይነት ነገር ነውና ተገናኝተው አብርሽ ራሱ አው በድያት አለው የሆነ ነገር ምናምን ካለ እኮ አንቆምም፣ አይደለም ከሴት ግን እናቃችኋለን እኮ። በተለይ ቡታጀራዎቹ እናቃችኋለን እኮ እህት የላችሁም? እህት እኮ አላችሁ። አለን፣ ሁላችን እህት አለን፣ ወንድምም አለን። አወቃችሁን አላወቃችሁን አይመለከተንም። እኛ እናንተ ማወቅ ስለማወቅና ስለ አለማወቅ ሳይሆን እስከዛሬ ድረስ ልጅቱ የት ነበረች? ይሄ ሁሉ ቢዲዮ አብርሽና ሩታ ሲሰሩ የት ነበረች እንዴ የት ነበረች? ፍቅረኛ አይነት ብላ ፍቅረኛ ነው ብላ የምታስብ ሴት ባሏ የምትለውን ሴት ከሌላ ሴት ጋር ሌላ ሌላ ነገር ሲሰራ እያየች እንደት ብላ ነው ዝም የምትለው? እውነታችሁ ነው ወይስ እኛ ደንቆሮ ሆነን ተብላችኋል? እኛ እናቀመንም ነገር። አሁን ልፈርድባት አልችልም። እኔ እሷን እየፈረድኩባት አይደለም። አብርሽን ግን ከእሷ ጋር ተገናኝቶ አዎ እንደዚህ እንደዚህ ነው ብለው እውነቱን ተናገሩ፣ አደራችሁ። ሳትጫጫሁ ማለት ነው። አብርሽና እነጻነት ነው እንደ ችግራቸው ተነጋግረው፣ የዛኔ ደግሞ እኮ ምን እንዳለ ታውቃላችሁ ልጁ የሚያስፈልጋትን ነገር ማድረግ ግዴታው ነው አለ። የሚያስፈልጋትን ነገር የሚገባትን ነገር አለ። እንግዲህ የሚገባትን ነገር ማለት ይገባችኋል ብዬ አስባለሁ። ገብቶኛል፣ ይገብቶኛል ምን እንደሚገባት እያሉ በቃ የሚገባትን ነገር አለ። እንግዲህ ያ ደግሞ መቼም ሚስትህን ፈታህ ነጽና ግባ አይደለም ሌላ ነገር፣ እኔ በሌላ ነገር ተረድቼዋለሁ። ሲጀመር የማይሆን ነገር ነውእና እንደዛ እያሉ ነበረ ማለት ነው። በቃ እኔ መጀመሪያም ጠርጥር ያለው እኮ ወደዛ ለዛ ለዛ ብላችሁ እንደመጣችሁ ጠቅላላ ማለት ነው እማናቅ መሰላችሁ ቀድመን እኮ ነው እኛ ስም የምንሰጣችሁ ከኛ ያፈታ መጥቡ እኮ የምሬ ነው ብላችሁ እ ጥቃቅን ዩቱበሮች ሲል ግን አስቆኛል ማናዶኛል ለምን እንዳናደደኝ ታውቃላችሁ አስራ ሰባት ሺህ ዘጠኝ መቶ አሁን ነው የገባው አላችሁ አይደለ እናንተ አሽቃባጭ ማለት ነው ሄዳችሁ ሌላኛው ሰው እንደዚህ ቀጥቅጦ የሚጠላችሁ ሰብስክራይብ ታደረጋላችሁ እኛ እዚህ ሽንት ቤት እያጠብን ሰብስክራይብ አታደርጉንም የምሬ ነው የምላችሁ አሁን ሀይሚና የብሩክ ያላችሁ የፍቅርና የፎፎ አላችሁ የአብርሽና የሩት አላችሁ ለምንድን ነው እኛ ሰብስክራይብ መታረጉን ምን ምን አጠፋንባችሁ እህት ገደልንባችሁ ወንድም ወይስ አባት ወይስ ምን ምን ምንም እነሱ በሰሩት በመጡበት አመጣጥ ነው ምንፈተፍተው እንጂ የማንንም ጥላቻ ኖሮብን አይደለም ሰምጣችኋል ሰብስክራይብ አድርጉን ነው እውነቴ ነው ብላችሁ እንዴ በእነሱ እንሰደብ እንዴ እኛ አሳድገን እኛ ምንድነው አለ ጥቃቅ ደግሞ እኮ ምንድነው የሚባለው ብሎ ለዛኛው ጠየቀው ብሩክ የሚባለው እናንተ ማለት ነው እነተ ፍሪዛሞች አሁን እንትን ወይም ደግሞ እንደዚህ ተከታተ ተከታተላችሁ ስትራክ እንልካለን፣ ኮፒራይት እንልካለን ብትሉ በአንድ ወር ደሞዛችን ነው የምናስጨርሳችሁ። የእውነቴ ነው የምላችሁ፣ ምክንያቱም ቻናል ማለት ቀልድ አይደለም። እና ስንት መከራ አይተን ገንዘብ አውጥተን ድረስ ነው የምናስተካክለው። አስተካክለው ዝም ብለን አይደለም ገንዘብ ከፍለን ነው የምናስተካክለው። አስተካክለው ሲበላሽ ራሱና እኔ ራሱ በገንዘብ ነው ያስተካከልኩት። ስለዚህ አንድ ስትራክ እንደዚህ እጄ ድረስ ይላል ብትሉ፣ የሆነ ነገር ብታደርጉ እኔን አያደርገኝ በአንድ ወር ደሞዝ ነው እንዳስጨረሳችሁ እውነቴን ነው የምላችሁ፣ ማንም ወደ ኋላ አይልባችሁም። ስለዚህ እናንተ በመጣችሁ በታመጣጥ ፍትፈታ እንፈተፍትባችኋል፣ እንሄድባችኋለን። እናንተ አሁን ንግግራችሁ ራሱ የዛሬው ለዛ ራሱ የለውም። የምር ለዛ የሚባል ነገር እና ዛሬ ራሱ ሩታ ሩታ ሩታ ሩታ ትያለሽ፣ አቦ ይድፋሽ፣ ድፍት ያደርገሽ አቦ ይዝጋሽ ስትሉኝ የነበራችሁ እንዴት ናችሁ? ሩታ ሩታ ሩታ ሩታ ሩታ ሩታ። ሙቱ ብፈልጉ፣ ምን አገባኝ እኔ። ምን በደለች? ምን አደረገች? ምንም ያደረገች ነገር የለም። ስለዚህ ለዛ ነው ሩታ ሩታ ሩታ የምለው። አዎ፣ እና ሩታ በገባችሁበት ጉርጓድ ግብ ያላችሁኝ ደግሞ ቀድማችሁኝ ገደል ግቡ። አዎ፣ እንደዛ ነው እና መሰዳደብ፣ እኔ እንዳንሰዳደበውና ይሄ ነው የምላችሁ። ከተሰዳደብ ነው የሁላችንም ምላስ ረጅም የሆነ ይሆናል። የእባብ መርዝ ባንረጭ ጥሩ ነው ዘች ሚዲያ ላይ። እና እንደዛ ነው ምላችሁ ሩታ እኔ ባፌን ሩታ ሩታ ሩታ ያልኩኝ እናደብን ቤት ናችሁ እና ነው ይድፋሽ አቦይ ዝጋሽ ሚዘጋ ነገር ይዝጋችሁ። እናንተ የእውነቴ ነው የምላችሁ። እናንተ ከዚህ ሽንት ቤት ከማጠባት ትውጡ፣ ስተፍሮላ የጠቡና ውጡ፣ ሀብታም ሆኑ፣ ግን አትስደቡኝ። ነው የቤት እየመጣችሁ እ በገዛ ፍቃድ ቤቴ ሰተት ብላችሁ ገብታችሁ በገዛ ቤቴ ልሰድቦኝ ያምራችኋል። ለማንኛውም ሩታ ቅኔ ጋብዛችኋለች፣ አልሰማችሁም በንዴ? እሱም ይሆናል ሰምታችሁ ቪዲዮ ሰራችሁ። ዛሬ ሩታ ቀዴ የሩታ ቀዴ ሰምታችሁ ነው ቪዲዮ ሰራችሁ እንጂ ሌላ ልትሰሩ አልነበረም። ድቀቅቅቱ ወሮች እንደዚህ ምናምን

ለማንኛውም ልክስክሶች ናቸው። ሺ ሴታ ሴት ቀሚስ ልበሱ። የምር ቀሚስ ይሻላችኋል። ቀሚስ ግዙላቸው ጋ የመቶ ብር አራት ነው መሰለኝ በአሁኑ ሰዓት። እና እንደዛ ነው እላችኋለሁ ለማንኛውም አብርሽም ደግሞ አስተካክሎ እንደሚመለስ ተስፋ አደርጋለሁ። ሩታም ትረጋጋለች። አሁን ሩታ በቃ ተረጋጊ። እኔ እናት በቃ በዙሪያሽ ያለውን አይተሽዋል። ሁሉንም እኔ እናት አስተካክለሽ ትዳርሽን ቀጥ ለጣ አድርገሽ ያለፈው ስላለፈው ህይወቱ ከአንቺ በኋላ ቢሆን ነበር። ይሄ ነገር ከአንቺ አሁንም አውሩታ ነግ ያለች ነው እሷ ማለት ነው። እና ከአንቺ ጋር ሆኖ ራሱ እያወራ ነው አለች። እና እሱ ከተፈጠረ አስቸጋሪ ነው፣ ግን አያደርገውም። ልጁ አያደርገውም። እኔ ያደርገዋል ብዬ አለሰ፣ አያደርገውም፣ አያደርገውም። እኔ አብርሽ ልከራከርልህ